የኔና የሩታ ህይወትን ሊስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ስለዚህ ሄድ፣ በእግዚአብሔር ለምንሽ ከሕይወቴ ውጪልኝ። እኔም ከእሷ ጋር ህይወቴን ና ላይ ፊል ልቀጥል እና ያንተ እሷን ያስቀድማለሁ። ያንተ ነገር ይበልጣል። ያንተ ደስታ ማየት ነው ምንፈልገው። ስለዚህ ምንጫ ምንድነው? ሩታ አሁንስ አበዛሹ። የምሬ ነው። ጦር ይዝሻል። ከአንቺ ጋር እንነጋገራለን። አብርሽ ግን ማታ ከማን ጋር ነው የተኛኸው? እንደዚህ በደንብ እንድታስብ ያደረገህ ማን ነው? በእናትህ እንደዚህ ማታ እየተጨነክ ይህን ውሳኔ እንድትወስን ማነው? እንትን ያለ አያቸዋ ቤተሰብ የኛን እንትን ያያል እንዲሁም ደግሞ ሀሳብ አስተያየታችንን ያያል ብያቸዋለሁኝ። ለዛም ነበር ማታ ሄርሜላ ከህይወት አስወጣ አብርሽ ሄርሜላ ከህይወት አስወጣ ብለን እየጮህን ነበረ እኔም ቤት ሌሎችን ቤት ማለት ነው። ዛሬ ግን አብርሽ ምን ቅሙም ይሁን ጠጥቶም ይሁን ምን መድኃኒትን ውጦ ይሁን ውሽሚት፣ እንግዲህ ከህይወቴ ውልቅ ምንጭቅ፣ ቁርጥ ቁርጥርጥ ብለሽ ውጪልኝ ብሎ አላት። አሁን ለመናገር ለማለት ቢከብደውም ቢንቆራጠጥም ቢያፍርም ቢንቀጠቀጥም ይቅርታ ቢጠይቅ የጥፋተኝነት ስሜት ቢሰማው የሆነ ነገር በዚህ ወጣ በዚህ ገባ ማለት አልፈልግም። እሱ ግን ዋናው ነገር ከሄርሜላ ፊት ለፊት ቆሞ፣ ሄርሜላ ሆይ እኔ ማፈቅረው ሩታን ነው። አንቺ ከህይወቴ እንድትወጪ እፈልጋለሁ። ልጄን ማጣት አልፈልግም። የልጄን እናት ማጣት አልፈልግም። ሩታን አፈቅራታለሁ። ስለዚህ ካስቀየምኩሽ እየቅርታ ግን ምንጭቅ ብለሽ ውጪልኝ። አቃለው ጥሩ ነገር ውለሽልኛል፣ ጥሩ ነገር አሳይተሽኛል፣ ጥሩ ጊዜም ነበረን። ግን እኔ ማፈቅረው ሩታን ነው ብሎ አለ እንግዲህ ትላንትና ይሄንን እንዲል ነበር እኛ ጩኸታችን። ትላንቱ ደግሞ ከዚህ በፊት ሄርሜላ ከመጣች ጀምሮ ጩኸታችን ምንድን ነበረ? ለሄርሜላ ውጪ ከህይወቴ እንዲላህ ነበር። ሄርሜላ ናት በተደጋጋሚ በቃ ከህይወት ነው ይወጣለው፣ ህይወትን ማስተካከል አንተ አለብህ፣ ከህይወቴ ነው ይወጣለው፣ ከህይወቴ እያለች የነበረው ማለት ነው እሱም ደግሞ ከዚህ በፊት በቃ ራቂኝ ለማለት ከብዶት ውጭ ሀገር ሄዳለው፣ በቃ ከማናቸው መሆን አልፈልግም ውጭ ሀገር ሄዳለው ብሎ ቻይና ነው ምንድነው ታይላንድ ነው ምንድን ነው ሄዶ መጣ ማለት ነው። ዱባይ ሄዶ መጣ፣ ዱባይ አደለም ምንድን ነበረ ብቻ ሄዶ መጣ። ያንን ላለማለት ማለት ነው። አሁን ግን ቀን ወጥቶለት፣ ቀን ወቶለት፣ የእኛም ጩኸት ተሰምቶ ውጪ ከህይወቴ አላት። ሩታ አሁን ምን ማለት ፈልገሽ ነው? ማለት ጥሩ ጊዜ ነበራችሁ እኮ እኔ መጥቼ እንደዚህ ስላልኩ ነው ውጪ ብለህ ያልካት፣ ስለዚህ መቀጠል ትችላለን፣ ሀሳቤን መቀየር አልፈልግም ምናምን ብለሻልሽ ሩታ ማለት ነው። ይሄ ልጅ እንግዲህ ይችል ልጅ እኛ እየፈለግ ነው እኮ አንቺም ትፈልጊዋለሽ ይሄን ነገር እኛ እየፈለግ ነው። ከአንቺ አጠገብ ቆሞ ከህይወቴ ውጪልኝ ብሎ እንዲላት ነበረ። ሶ ብሏታል። አሁን ምንድነው የምትፈልገው አንቺ ሩታ ማለት ነው። አሁን ምንድን ነው የፈለግሽው? ትዳርሽ የምትፈልጊው ከሆነ ስብስብ ብለሽ ብትገቢና ምትወጂ የሚወድሽ የልጅሽን አባት ብትይ አይሻለው? ሞኝነቱ አይበቃም? ሩታ ለምንድን ነው የአፍ ባለሙያ ብቻ የምትሆኚው እንዴ? እኛ እዚች ጋ እኮ ይሄን ቀን ለማምጣት ነበር ይሄ ሁሉ ቀን እየፈጀን የነበረው ይሄ ሁሉ ጮኸት፣ የነበረ እስኪ እሱ ወንድ ነው ከዚህ በኋላ ሄርሜላን ያምጣ፣ ያኔ እኛ ኃላፊነቱን እንወስዳለን። ላንቺ ማለት ነው ግን አሁን በጣም ይቅርታ ስለተናደድኩ ነው። ቤተሰብ አሁን ከአንቺ አጠገብ እንደሚያፈቅርሽ ነገራት እኮ አይነ አውጣ የሆነች ልጅ ብትሆንም ከአንቺ አጠገብ እንደሚያፈቅርሽ ነገራት። ከዚህ በላይ ቆይ ምንድን ነው የምትፈልጊው? ለምንድን ነው ከእሷ አጠገብ እሷ ሳትሄድ እሷን ያላቃጠልሹ ከእሷ አጠገብ። በቃ እንግዲህ ከህይወታችን ውልቅ በይ ነገረሽ እኮ በቃ ከዚህ በላይ ብዙ አታውሩ ብለሽ እሱን ለምንድን ነው እቅፍ አድርገሽ ያልሳምሹ? እሷ እኮ ባሏ አይደለ፣ ምኗ አይደለ። ጓደኝነትህን ብቻ ፈልጋለሁ እያለች ነው መታ የምትለጠፈው፣ የምትስመው አንቺ። ቆይ የአብርሽ ፍቅር እውነት እንዳልሽው ጠፍቶብሽ ነው እንዴ? እንዴ! ጉድኮኑ እናንተ። መልካም ህይወት ብላ ከሸኘቻት በኋላ እሱን ወደኋላ አልመለስም ብላ አለችው ማለት ነው። አሁን እኔ የሩታ ሀሳብ ይመስለኛል፣ በተደጋጋሚ ደጅ እንዲጠናላት ትፈልጋለች ስለዚህ አብረሽ ተስፋ ሳትቆርጥ በድጋሚ እነ ጋሼን እነ ኤፍሬም የለምሌን አባት ጋሼን፣ በቃ ሽማግሌ ሳታበዛ ማለት ነው። ጋሼ ያንተ አባት ጋሼ፣ ደግሞ የለምሌ አባት እንዲሁም ደግሞ አንድ እንትን እህትህን ወይም ደግሞ በቃ ማዘርን ይዘህ ሂድ፣ ከወላጆቿ ጋር ተነጋገር። ገባ ይመስለኛል። ያው በአንተና በእሷ ጉዳይ አዋቂ እንዲገባ ፈልጋ ነው አዋቂ ስለ ከእድሜ ከፍ ያለ ነገር ይሄንን አሁን ትፈልገዋለች። እኛ የምንፈልገው ነው ባይዘው፣ ይሄ ሄርሜላን ከህይወታችን ውጪ ብለህ ያልካት ማለት ነው። እኛም የምንፈልገው ነው እሷም ትፈልገዋለች። ነገር ግን አሁን እርቃችሁን የምትፈልገው በትልልቅ ሰዎች እንዲሆንላት ነው የምትፈልገው። ስለዚህ ስሜታዊ መሆኑን ትተህ ማልቀሱን ትተህ ነገ ጋሽዬን እንዲሁም የለምሊን አባት አናግረህ ሽማግሌ ሳታበዛ ኮተት ሳታበዛ እነሱን ይዘህ ቤታቸውን ወስደህ አንድ ላይ እንድትነጋገሩ አድርግ ማለት ነው። ምናልባት መልስ ስላልተጠራ ከእናት ከአባቷ ፊት መቀመጥ ከደበረ እነሱ ገብተው እንዲያወሩ አድርግ፣ አንተ ውጭ ጠብቅ ማለት ነው። ገባ ይመስለኛል። ያው በቃ እህቶቿን ስለተነካኩ ያው ሚዲያውም ላይ በጣም የሚያስጠላ ነገርም ስለነበር ባንዴ በቃ እሷን ሸኝተሃልና አባረሃልና ልቀበል ብላ ላትቀበል ይችላል። ስለዚህ እባክህን አብርሽ ስሜታዊ መሆንህን ትተህ እሷን እንትንበር፣ ሩታ ደግሞ እባክሽን አንድ ድል ስጭው አቃለው ፈርተሽ ነው ከዚህ በኋላ የጎዳኛል፣ ድጋሚ ብልሽ ሊሆን ይችላል ግን ማአሌሽ ማአሌሽ እውነት አንዴ ዕድል ስጭው። በቃ እንደዚህ ብሎ ሄርሜላ ካባረረ አንዴ እድል ስጭው። ለምን መሰለሽ ሄርሜላ አሁን መምጣቷ እኮ አይቀርም። እናንተ ጠላት ሞልቶባቸዋል። እቺ ልጅ ሰይጣን ነው ወደ እናንተ የላካት እኮ። አርግዣለሁም ብላ ልትመጣ ይችላል እኮ እንግዲህ ይኸው። ውጤቱን ደግሞ ዛሬ ቡራ ቤት ነው፣ ስለ ውጤቱ እያወሩ ነበረ። ዞሮ ዞሮ አንቺ የሚመለከተሽ ነገር የለም። ጤጧን ከፍታ ከሰጠችው የራሳቸው ጉዳይ ማለት ነው። አንቺ ግን ትዳርሽን ማዳን አለብሽ። ባይ ዘ ዌይ ይሄን ትዳር ስታድኚ አንቺ ብቻ አይደለሽ የምትጠቀሚ ልጅሽ ያላባት ማደጉን አሁን አንቺ ብዙ ጊዜ ያላባት ስትባይ ሮጠሽ ምንድነው የምትየው? እኔ አባቱን ሊያይ እኮ አልከለክለውም። እኔ አባቱ ማንኛውንም እንክብካቤ እንዲያደርግለት ነው የምፈልገው። እኔ ከእሱ ተለየው ማለት ያኔ አባቱ ይርቀዋል ማለት አይደለም ብለሽ ትያለሽ። ኖ እንደዛ አይደለም በጣም ማለሽ። እኔ እኔ በአባት ነው ያደግኩት እግዚአብሔር ይመስገን። ግን ብዙ ጓደኞች አሉኝ፣ እናት አባታቸው ተለያይተው በእናት ወይም በአባት ያደጉ ጓደኞች አሉኝ ማለት ነው። በጣም ነው የሚከብደው። ለምሳሌ አንቺና አብርሽ ተለያይታቸው፣ መቼስ ህይወት ይቀጥላል። ገና ጩጬ ልጅ እግር ልጅ ነሽ፣ ገና ታዳጊ ልጅ ነሽ። መቼስ በአብርሽ አታቆሚም። ባልታገቢ ያለሽ ያኔ ይሄ ልጅ አንቺ ምናልባት ልጄን የማይቀበል ባል አላገባም ልት ይችላል፣ ግን አንቺ የአሁን ጊዜ ወንዶች ምስጥ ናቸው። ልጅሽን እንደተቀበለ አድርጎ ካገባሽ በኋላ ልጅሽ ፊት ይነሳል። ልጅሽ የበታችነት እንዲሰማው ይደረጋል። ልጅሽ በአንቺ ማኅፀን ቢወጣም ያ ያገባሽ ባል ማለት ነው ልጅሽን ዝቅ ያደርጋል። ከልጆች እኩል አይን አያየውም። እንደገና አብርሽ ጋር የሚደግ ቢባል የእንጀራ እናት የሚባል ነገር አለ እና ይሄን ይሄን ነገር ከልጅሽ አርቂ። ዛሬ ያንቺን ስሜት ብቻ አት ነገ አብርሽ ድጋሚ ሌላ ሴት ይዞ የሚጎዳሽ ከሆነ ይህንኑ ውሳኔ መወሰን ትችያለሽ። ግን አሁን ለቤቢ ስትይ ለልጅሽ ስትይ አንድ ድል ስጭና አንድ ላይ ሆኑ ማለት ነው። ቀል ዱንትተሽ አዋቂ ትልልቅ ሰዎች እንዲመጡ ነው አይደል የምትፈልጊው? እኔ ተረድችሻለሁ። ግን ከኔ ከተረዳሁሽ ሀሳብ ውጭ ሌላ ሀሳብ ካለሽ፣ ምንድን ነው ምንድን ነው የምፈልገው እኔ ልጅሽን ያላባት እንዳታስቃዩ ልጆሽ ብቻው እንዲያድግ አታድርግ። እውነቴ ነው የምላቸው፣ በአብዛኞች እህቶች ማለት ነው ስሜታዊ የሆናችሁ የራሳችሁን ብቻ ሀሳብ አስፈልጣችሁ ልጃችሁን በአንድ ትታችሁ ከባሎቻችሁ የምትለያዩ ሰዎች ማለት ነው። ቢያንስ ልጆቻችን ሁለት አድርጓቸው እንዲመካከሩ፣ ነገ ማንኛውም ችግር ቢመጣ ለሁለት እጅ ለእጅ ተያይዞ እንዲያልፉ አድርጉ። ለምን መሰላችሁ? በጣም ከባድ ነው እኛ አሁን ስሜታዊ ሆነን ውሳኔ ስንወስን ለራሳችን ሊጠቅም ይችላል፣ ለወለድነው ልጅ ግን በጣም ነው የሚጎዳው። ነገኛ ትዳር ስንይዝ፣ ለምሳሌ በኢየሱስ ስም፣ ለምሳሌ ሩታ ከአብረሽ ተለያይታ ሌላ ትዳር ብትይዝ፣ ከዛ ሰው ጋር ብትወልድ፣ የአብረሽ ልጅና ያ ልጅ እኩል አይሆንም። ለምን? ይሄኛው ልጅ አባት አለው፣ ይሄኛው ደግሞ ከአባትዬው ተለያይታ ልጅ፣ በጣም እሷ ራሱ ከባድ ውጥረት ነው ውስጥ ነው የምትገባው። ስለዚህ ሩታ እንደዚህ አይነት ታሪክ ውስጥ አትግቢ። ልጅሽንም ሁለት አድርጊ። እስከዛም ደግሞ እሱ አዲስ ነገር ካመጣ ራሱን ይሄን ውሳኔ መወሰን ማንም አይከለክልሽም። ስሜታዊ አትሁኚ። በቃ አቃለው ብዙ ነገር አሳለፈሻል፣ አይነ ይገባኛል። ግን አንዴ ለልጅሽ ስቲ። ይቺ ቻንስ ለልጅሽ ስቲ ነው ምሰጩ ማለት ነው። ለምነሸዋል፣ ብዙ ወጣ ወረድ ተፈጥሯል፣ እርግዝና ብቻሽን አሳለፈሻል፣ ይገባኛል። ይችን ግን ለልጅሽ ስቲ ብቻ እድል ስጪ ነው ምለው። አብርሽ እንዳልኩ ትልልቅ ሽማግሌዎችን ይዘህ ሄደህ ነገ ችግሩ እንዲፈታ አድርግ። ሄርሜላ ደግሞ ምንም ብትልህ ምንም ቢያንስ ይሄን ሁለት ወር ሩታን ትሪት በማድረግ ሩታን በመጠየቅ እንትንበል ባይዘይ ማለት ነው። ማንኛውም ዋጋ የከፈላችሁበት ነገር ባይሳካ አይጸጽታችሁ። ሩታን ሁለት ወር ትግስት ኖሮ ተመላልሰ ይቅርታ ጠይቀ እንቢ ካለች ይፍልክ ውሳኔ ብትወስን አይጸጽትህም። ማንኛውም ነገር ትቀበላለህ ማለት ነው። ስለዚህ ተስፋ አትቁረጥ ነው የምለው። ሩታዬ ለጠላቶች ክፍተት አትስጪ። ይሄ ነገር አንቺም አብስል ሲያስቢበት፣ ይሄ ሌሊት በሙሉ አስቢበት ምናምን ብሎ ለሄርሜላ የተናገራትን ንግግር አይሰማሽ ማለት ምናልባት በቃ እሱ አብርሽን ታውቂዋለሽ እኮ ከሰው ለመራቅ ጊዜ ይፈጅበታል። ሰውን ቀርቦ ለመርዳት ለመውራት እንጂ እንደዚህ ጊዜ ይፈጅበታል። ካረገችለትም አንፃር የ አምስት መቶ ሺህ ብር ሰዓትም፣ ያን ሁሉ ፕሮሰስ ወጪ ምናምን ስላረገችበት ባንዴ ዞር በይ ብሎ ሌላት አልፈለገም ማለት ነው። ይህንን ተረጂ ነው የምለው ቤተሰብ። በጣም ደስ ብሎኛል ዛሬ። ልደት ነበረ የልጄ ጓደኛ ልደት ነበር። እዛ ሄጄ ነው ያረፈድኩት። እንግዲህ ባረፍ ድምግል መጥቻለሁ